እኔ ግን ጥሎ የማይጥለኝ ፈጣሪ አለኝ። እስከ ዛሬ ፈጣሪ አለኝ። እውነቷን ነው፣ ፈጣሪዋ ነው። እስካሁን ድረስ ተቋቁማ ይህን ነገር ሁሉ የወጣችው። አዎ እነ ሀየሁ ማለት ነው። ፈሱ ፈሱ ላይ የለቀቀው እንትኑ ላላየሽኝ የፈሱ ማሬ ላክሽልኝ

አንቺ እኔ ሁለመታ ያበቃሻት አንቺ ሆንሽ እና ምን አለችሽ? ለተሳዳሚ መልስ ሰጥታለች። አዎ በቂ በቂ መልስ ነው የሰጠችው። የሚወዷትን አልተናገረችም፣ የሚጠሏትን እንጂ። ተናገረችው ነው ነው

እንደዛ ማድረግ የለብህም ብላለች። ያኔ እሱንም ማግኘት አልፈልግም፣ ያኔን ማግኘት አልፈልግም። አሁን ላይ እኮ እኛ ታዲያ ነገ እንዲረቅ ነው እንጂ ስለ ሌላው አይመለከተንም። እንዴ ምን እያሉ ነውናገኘስተላልፋ ያለ ኳስመሽም ከዚህ በላይም ያኔ ምናል ወዱ ዋለሁ ሳይሆን እወድሻለሁ እያለኝ ወዱ ዋለሁ አላልረችሁም የዚህን ያህል ምን ግን አሁን ማን ነው? እሺ፣ አንድ ሰው እንዳትሳደቡ፣ ቻይናሉን ሼር አርጉ። እነሱ ይታረቃሉ። ነገ ሁለት ሆኖ ይመጣሉ። እግዚአብሔርን እና ይታረቃሉ እኮ እንዲያሰጫት መሆንሻል ቆይ መጀመሪያ መሆንሻል። ማሬ ማሬ ምን ማለት ነው? አንድ ማነሳ ማነሳ አንድ ቦታ ጥሩ ነሽ፣ አንድ ቦታ ፓሪያ እኔ ፓሪያ አይ እኔ ማን ማንም ቦታ ማለት ነው። ቆይ አደማመጡ እሷ አሁን እኔ ልንገራችሁ፣ እሷ ያለችው ለአንድ አንድ አሽቄ አለች። አንድ ልጅቶ ወጥራ የያዘችው አለች። ልንገራችሁ ሜሽን አርጋ ለልጅ ለእሷ የምትልከው ልጅቶ አለች ለእሷ ነው መልሱ፣ ዛሬ ለሁሉም አይደለም። አዎ እንጂ እኔ ሁለታቸውንም አሳልፌ የሰጥቻ ሰጥተልኩ ማዚ። እሷ እኮ ስታመጣው ብሩክ ይቀበለኛል ብላ አይደለም፣ መልስ ነው። እንደማይቀበላት እኮ ታውቃለች። እንደግን ምን አለች? ከባለቤቱ በላይ ማንም አያውቅም። አንዳንድ ሰዎች ምን እኔ ምን ነሁን የምትሉት አለቻቸው። እና እንደማይቀበላት ታውቃለች። ወዴት እየሄዱ ነው ነገሩ? እኔ ግሱ አይጨንቀኝም እኔ አይጨንቀኝም። ብቻ ከዛ ከሊተረቃ ተማዛነእኔ ማለት ነው እግዚአብሔር የሚገርመኝ ሃይሚን የሚሰድቡት ማለት ነው ቡሩኬ አሁን ደስ ይላል ብሎ ነው እንደ እኔ ይሄ ብቻ ነው እኮ የገርምኝ

ምግብ ያለ ደግሞ ሌላ ሌላ ነገር እንዳይል ቅባት እና ሳሙና እንዳይሉ ምግብ ካሉ እሱ አይቀርም ወይ ነው ማለት ነው። እሱ ሼር ባረገበት ነገር ስጦታ አይመለስም። በዚህ ልክ ምን አለ ና ይላልህ በዚህ ልምንግ ባ ኮሜንት ላይ ለእሱ መልስ ሰጥተውታል። እነሱ የተናገሩትን ነው እንጂ የሰራችው ሌላ የለም። ምክንያቱም ሰው ልጅ እኮ ከስጦታ በላይ ልቡ ላይ እያደረገውን ሰው አቷል። እሱን አታለች፣ እሱ እሷን አቷል ከተባለ ማለት ነው። ሪል ከሆነ እንኳን ስጦታ ይወራል። እዚህ ጋር ተራ ነገር ይሄ ቁስ ነው ቁሳቁስ አይባልም ነውር ነው። ሶስት ቤት በነገራችን ላይ ሶስት ቤት ተከፍቶ ተዘቅዝቃ እየተረገጠች ነው። ምንም አትሆንም። ደሞ እነግራችኋለሁ የጫማ የሚትር እንኳን ይጨምራል። እንኳን አይደለም